አሰላሙ አለይኩም ወረህመቱላህ ወበረካቱሁ ውድ ናይ ተከበራችሁ ውድ ሌላይ ጉመር ልጅ ዩቱብ ቻናል ተከታታይ ውድ እህቶቼ ወንድሞቼ፣ እንዴት ናችሁ? ሰላም ናችሁ? ወይም እንደምን አላችሁ? በያላችሁበት አለም ዳርቻ ሰላማችሁ እርፍ ይበልልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ከች ከተች ብያለው። እንግዲህ ይሄን መሰለ የእናት ጓዳ ምግብ ቤት ይሄን መሰለ ወጦች፣ የተለያዩ ወጦች የፈለጋችሁ በፍላጎታችሁ አዛችሁ የሚሰራበት ሳውዲ አረቢያ መካ ውስጥ ላላችሁ እህት ወንድሞቼ አዛችሁ በፈለጋችሁት መሰረት በአገልግል ብትፈልጉ እንደዚህ በሳህን ብትፈልጉ እንጀራ ደረቁንም ብትፈልጉ ቂቤ ብትፈልጉ በአይቤ ብትፈልጉ ጎመን ብትፈልጉ እንደዚህ በዶሮም ብትፈልጉ ደግሞ በስጋ ብትፈልጉ በፈለጋችሁት አይነት አዛችሁ መሰራት እንችላለን እና ባላችሁበት ድረስ እናደርሳለን። ከተመቻቹ ላይክ ሼር ሰብስክራይብ በማድረግ አበረታቱ። እህታችንን ደግሞ ከጎኗ መሆን አለብኝ። የልጆች እናትናት ልጆችን ታሳድጋለች። በዚህ እንግዲህ መደገፍ አለንንሽ። የሀገራችን ልጅ እህታችን፣ አይዞሽ በርቺ ማለት ለእኛ ግዴታችን ነው እና ከተመቻችሁ ላይክ ሼር ሰብስክራይብ አድርጉና አበረታቷ። ቁጥሯን ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ እና በጣም የሚያምር እንጀራ ነው የምትጋግረው። እንደገና ደግሞ የሙያ ደግሞ ማሻላ ተባረከላ ነው እና ከተመቻቸው ገብታችሁ ማዘዝ መጥለብ፣ መካ ውስጥ የትም ብትሆኑ ታደርስላችኋለች። እና ጥለቡ እዘዙ፣ የአማራችሁን ደግሞ ብሉ፣ ጠጡ፣ አሰስቱ፣ ወደኋላ አትበሉ። እናንተ ስትኖሩ ነው ማንም ነገር መኖር የሚችለው። ጤናን ጤናችሁንም ጠብቁ። ሀገራችን በሰላም እንዳወጣን ደግሞ በሰላም ለሀገራችንን ይመልሰን። አትሰስቱ፣ ብሉ የአማራችሁን ነገር። ወይ ነገ እንሞታለን ወይ ዛሬ እንሞታለን፣ አናቀኝ። የአማራችሁ ነገር ደግሞ ኦንላይም ከሆነ ጠልባችሁ ብሉ። ማዳመን አትጠብቁ፣ ሞኝ አትሆኑ። እና ማዘዝ የምትፈልጉ ከሆነ በውስጥ አናግሩኝ። ዲስክሪፕሽንም ደግሞ ቁጥሯን አስቀምጥላችኋለሁ። ያው አያችሁ፣ ለወንድሞች ለእህቶች፣ በበረሃ ለሚኖሩ ደግሞ ወንድሞቻችን እንደዚህ በሳህን እያደረገች ትልክላቸዋለች ማለት ነው። እንደዚህ በገስቲራ አሽጋ ትልክላቸዋለች። ምሽዋር ከራሳችሁ ነው እና የፈለጋችሁት ነገር ማዘዝ ትችላላችሁ። የአማራችሁ ነገር መጠልባችሁ አዛችሁ መብላት ትችላላችሁ። ማዳም ቤትን ብትሆኑ መጀመሪያም ለማዳማችሁ ተነግራላችሁ። እንደዚህ ሰዋቅ የሆነ ሀገራችን ምግብ ሊያመጣልን ነው። ችግር የለውም ማዳም ብላችሁ ትጠይቃላችሁ። አትፍሩ። ማዳመቻችሁን ግልጽ ስትሆኑ ነው የሚሻለው እንጂ ስትፈሩ ጥሩ አይደለም። አትፍሩ እና ጠይ ንግራችሁ ወርዳችሁ መቀበል ትችላላችሁ። ብቻ እናንተ ልቦናችሁ ንጹህ ይሆን። አያችሁ በደረቅ እንጀራም ያዘዘ ሰው አለ። ደረቅ እንጀራ ሲፈልጉ ደግሞ በቤታቸው ዊዳም ሰርተው የሚበሉ እህቶቻችን ልጃዛ ሲወጡ ደረቅ እንጀራ ያዛሉ። እንደዚህ ሰርተው መጠቀምም ይችላሉ። ደረቅ እንጀራ አዛ በቤታቸው ሰርተው ሽሮ ካላቸው ሽሯቸውን ሰርተው መብላት ይችላሉ። እናንተም እንደዛ ማድረግ የምትፈልጉ ከሆነ ከማዳን ቤት ሄዳ ሰርታችሁ መብላት የምትፈልጉ ከሆነ ደረቅ እንጀራ የምትፈልጉ ከሆነ አዛችሁ መጠቀም ትችላላችሁ። እና አሉ አሉ በማለት ከጎናችን ሆኑ አበረታቱን። በያላችሁበት ሰላም ሁኑልኝ። ሰላም ፍቅር፣ ጤና አብዝቼ ተመኘሁላችሁ። ሀገራችንን ሰላም ያድርግልን እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ይህን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉና አበረታቱን። እህታችንን ከጎና እንሁን አበረታታት። ለወገን ደራሽ ወገን ነውና አበረታተን እህታችንን እናግዛ፣ ለልጆቿ ታሳድግበት። እንግዲህ እንደዚህ እንደዚህ ከትኛም በእኛው ከተደጋገፍን፣ እኛው በእኛው ከሆንን የትም እንደርሳለን። አምሳሎሚ ለአንድ ሰው ሸክም ነው፣ ለአንድ ሰው ጌጡ ነው እንደሚባል ማለት ነው። እንደዚህ ከተጋገዝን ሁሉም ሼር ሼር ካደረሰም ደግሞ ርስቅም ይመጣል። ርስቅ ደግሞ እንዴት እንደሚመጣ እኛ እናቅም። እና መደጋገዝ መደጋገዝ ባህላችን፣ ኢትዮጵያዊነታችን፣ አንድነታችን ደግሞ እናሳውቅ። እናት ጓዳ ምግብ ቤትን ደግሞ እና እናበረታታት። አያችሁ ምን መሰለ፣ ዶሮ ወጥ ነው የምሰራ። ምን መሰ ምግቧ ደግሞ በቃ ምን ልበላችሁ፣ የእናታችሁን ጓዳ ማታስታውሱበት ምግብ ነው። አሎ ማለት ብቻ ነው ያለባችሁ። እና ሌላ የጎመር ልጅ ደግሞ ታቀርብላችኋለሁ። አሰላሙ አለይኩም ወረሕመቱላሒ ወበረካቱ።